አሁን ደግሞ እንደማየው ቢያንስ ዘጠና ፐርሰንቱ አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው ይባል። ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታን ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም እስማማለሁ እዚህ ሀገር አይደረግም ለአዋርድም ማድረግ አልነበረብኝም ተቀብያለሁ አሁን በድጋሚ ኦርቶዶክስ ነኝ ኦርቶዶክስ ነኝ ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነት ማንም ሰው ሊወስዱ አይችልም ግን ስሜን ደግሞ ማጥራት ይፈልጋሉ ቢካ በጣም የሚወዱኝ ሰዎች አሉ የሚከታተሉኝ ሰዎች አሉ ና ያ እና እኔ ምንም ተልኮ የለኝም። ድጋሚ ግብረ ስዶምን እቃወማለሁ። ያ በድጋሚ አጥርቻለሁ፣ አልዋሽም። በዘንድሮው የ2025 የቲክቶክ ክሬቲቭ አዋርድ የሽልማት ስነ ስርዓት ላይ ከባህልም ከሃይማኖትም ከስነ ምግባርም ውጪ በሆነ መልኩ ያልተገባ አለባበስ የለበሱ ወጣቶች በፖሊስ ቁጥጥር ስር መዋላቸው ተሰምቷል። እነዚህ ወጣቶች ከዚህ ቀደም በዚህ የሽልማት ስነ ስርዓት ላይ ከባህልም ከሃይማኖትም ከባህልም ከሃይማኖትም ከስነ ምግባርም ውጪ በሆነ መልኩ ፋሽን ነው በሚል በለበሱት ልብስ ሳቢያ ከማህበረሰቡ እጅግ በጣም ከፍተኛ ትችትና ቁጣ ሲነሳባቸው የቆየ መሆኑ ይታወቃል። እኛም ከዚህ ጉዳይ ጋር በተያያዘ ዘገባ ሰርተን ወደ እናንተ ማድረሳችን ይታወቃል። ዛሬ ማለዳውን ደግሞ የተሰማው ነገር ይህንን ጉዳይ በተመለከተ ነው። የፌዴራል ፖሊስ የጂ ፓወር ቲክቶክ ሽልማት ላይ የህዝብ ሞራልን የሚጋፋ አለባበስ የለበሱ ወጣቶችን በቁጥጥር ስር አድርጌያለሁ ሲል መግለጫ አውጥቷል። ይህንን በተመለ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 እስከፍጻሜ ድረስ አብራቸውን ቆዩና ፕሮግራማችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠይቅን። እናመሰግናለን። የዛሬም ያው እኔ በሴት እጅ ስላደግኩ ሴትን የሚያመለክት ነገር ነው። ቀዩ ሴቶች ቦርቦር የሚያዩት ነገር አለ ሰው አበባው ለዛ ነው ቀዩም ለዛ ሰው እና ፔኑን እንትን ለማረኝ ነው ሲምቦል ያደረጉት። በጣም ነው የምታምሩ። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ምትነግኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር ሶስት ሚሊየን ብር በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁት። ሁላችሁም እንደምታስታውሱት ዘንድሮ በተካሄደው የ2025 የቲክቶክ ክሬቲቭ አዋርድ የሽልማት ስነ ስርዓት ላይ እጅግ በጣም ብዙ አይነት አለባበሶች ታይተዋል። ከአለባበሶችም በመለስ ደግሞ በጣም ብዙ አወዛጋቢ ጉዳዮች ሲነሱበት ነበረ። የሀገሪቱ ትላልቅ ሰዎች፣ ምሁራን ይህንን ጉዳይ በስፋት ሲነቅፉት ቆይተዋል። በተለይ ደግሞ የሽልማት ስነ ስርዓቱ ከመጀመሩ በፊት እንግዲህ ሽልማቱ ላይ የተሳተፉ ተሸላሚዎች፣ እጩዎች መሆኑ ተሳታፊዎች እኔን ይገልጸኛል ይገኛል ይታይበታለው ያሉትን አለባበስ ለብሰው ሲመጡ ታይተዋል። ከነዚህ መካከል ግን እጅግ በጣም ጥቂቶቹ እጅግ ባልተገባ መልኩ ባህልንም፣ ሃይማኖትንም፣ ስነ ምግባርንም ያልተከተለ አለባበስ ለብሰው መጥተው ታይተዋል። ወንዶቹ ነገራቸው በሙሉ ወደ ሴት የሚያደላ አለባበስ ለብሰው ጸጉራቸውን ሹሩባ ተሰርተው ታይተዋል። እልፍ ሲል ደግሞ በጣም አነጋጋሪ የነበረው ጉዳይ ደግሞ የአንዲት ወይ ደግሞ ኤቫን የተባለች ሴት አለባበስ ደግሞ እጅጉን አስቆጪ ነበረ። ግለሰቧ እንዲህ ያለ የመልበስ ልምድ እንዳላት ይታወቃል። ያም ቢሆን ግን እንደዚህ አይነት አለባበስ ወደ ማህበራዊ ሚዲያ ላይ እልፍ ሲልም ደግሞ በትላልቅ የቴሌቪዥን ተቋማት ላይ በቀጥታ ስርጭት መታየት ያልነበረባት ግለሰብ ሆና፣ ነገር ግን ታይታለች። እንግዲህ እርቃን ሊባል በሚችል መልኩ ነው ለብሳ የመጣችው። ይህንን ጉዳይ በተመለከተም እኛ መሰናዶ ሰርተን እናንተ ማየታችሁታል። ይሄ ጉዳይ ማህበረሰቡን በሰፊው ሲያስቆጣ ሰንብቷል። ፖሊስም የማህበረሰቡን ቁጣ በተመለከተ ነው እንግዲህ እነዚህን ሰዎች በቁጥጥር ስር ስለማዋሉ የገለጸው። ፖሊስ ዛሬ ያወጣው መግለጫ ምን ይላል? የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነምግባር ያፈነገጠ አስነዋሪ ልብስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ እየታዩ ተጠርጣሪዎች ላይ ምርመራ መጀመሩን ነው በመግለጫው ያስታወቀው። ኅዳር ሰላሳ ቀን ይላል ዛሬ ማለዳውን ነው ይህ መረጃ የወጣው ኅዳር ሰላሳ ቀን 2018 ዓ ም የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አካኋን ሰውነታቸውን ይገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታወቀ ቋል ይላል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃረነ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና ፕሮግራሙን እያቀነባበሩ ተጠርጣሪዎችን ስለመያዙና ምርመራ ስለመጀመሩ ነው የገለጸው። አንደኛ ወንጌላዊት ገብረ እንድርያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛህኝ ቀጭኔና አምስተኛ ዮሐንስ መኮንን ሀይለማርያም የተባሉ ግለሰቦች መሆናቸውን የፌዴራል ፖሊስ በመግለጫው አስታውቋል። የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ነው በ መግለጫው ያስታወቀው። እንግዲህ ይህ ጉዳይ እጅግ በጣም ይበል የሚያሰኝ ጉዳይ ነው። በእርግጠኝነት ይሄ ነገር መሰማቱ በጣም ብዙዎችን ያስደስታልም። እንግዲህ ደግሞ ለጥያቄዎቻቸውም መልስ ይሰጣል ብለን እናስባለን። ምክንያቱም እንግዲህ ኢትዮጵያ የራሷ ባህል የራሷ ሃይማኖት፣ የራሷ ስነ ምግባር ያላት ልጆቿን ደግሞ ሁሉም ሰው በየቤቱ እንደየሃይማኖቱ እያሳደገ ያለበት ሁኔታ ነው ያለው። ነገር ግን አሁን አሁን ለአቅመ አዳሚ ያልደረሱ ልጆችም ቢሆን ቴክኖሎጂ ተጠቅመው ስልክ እጆቻቸው ላይ ስላለ የነዚህን ሰዎች አለባበስ ያያሉ። ነገ ከነገወዲያ ደግሞ ይሄ አለባበስ የተለመደና ኖርማል ነው ብለው ወደዚህ አለባበስ ይሄዳሉ። ካለባበሱ ጀርባ ይሄን አለባበስ ማንፈጠረው ምን ታስበው ነው፣ ምን ታቅዶ ነው የሚለውን ነገር ላያውቁት ይችላሉ። ጉዳዩ ድብቅ አጀንዳ አለው የሚሉም በጣም ብዙዎች ናቸው። ይህን ቅሬታ በተመለከተ ማህበረሰቡ በጣም ብዙ ቅሬታ ሲያቀርብ በወቅቱ በተለይ ደግሞ በረከት ፀጋዬ ወይ ደግሞ ጃኔ፣ ይሄ ነገር ማህበረሰቡን ያስቆጣ አልመሰለኝም፣ እንደዛም ከሆነ ግን ይቅርታ ጠይቃለሁ ሲል በእርግጥ መጥቶ ወደ ሚዲያ ይቅርታ ጠይቆ ስላለባበሱ እንዲህ ነው ሲል መግለጫ ሰጥቶ ነበረ። ሰላም ቲክቶክ እንዴት ናችሁ? የ2025 የ ቲክቶክ አዋርድ አለባበሴ በጣም ብሶ አነጋግሮ ነበር። ጥርት ያለ ነገር መናገር እፈልጋለሁ በዚህ አጋጣሚ። ወደ ሌላ ነገር ተወስዷል። ሶኔን የምታቁኝ ሰዎች ዳንሰኛ ነኝ፣ ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየውን አደግኩት፣ እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየውን አደግኩ። ከሁለት ዓመት በፊት ቲክቶክ ላይ ፒን አረገዋለሁ። አሁን የፕሮፋይል ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀር እንደ ማይክል ጃክሰን ነው መልበስ መፈለገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ፣ ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖ ፖስት ካደረኩ በኋላ ልክ ኮመንት ሳይ ነው በቃ አእምሮ ወደ ሌላ ነገር ሄደው። እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶ የነበረ ኬስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም ከዘራ ነበር ያሰብነው፣ ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው። አክቹሊ ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድን ሳስበው፣ ሁሉም ነገር ትንሽ ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለሽባግ ይባላል ወንዶች የሚያደርጉ ቦርሳ ነው ግን እስማም አለ። እዚህ ሀገር አይደረግም ለአዋርድም ማድረግ አልነበረብኝም ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው ያሰብኩት ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች መቶ ፐርሰንት እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታቁት ከሆነ በጣም የሚቃወም ሰው ነው፣ ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም በጣም ጥሩ ሰው ነው። ከዚህ በፊትኔ ስለማውቀው ነው ይህን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነት ማንም ሰው ሊወስደው አይችልም ግን ስሜን ደግሞ ማጥራት እፈልጋለሁ። ቢኮዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉ እና ያ እና እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢኮዝ አይቻለሁ፣ ኮመንታችሁን፣ ሜሴጅ ላይ የመጣችሁን አውቃለሁ። ጃኒ በእንደዚያ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥርቻለሁ። አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ አሪኮ ፖስት ከተደረገ በኋላ ነው ያሰብኩት እና ለማንኛውም፣ ያ ወዳችኋለሁ፣ አከብራችኋለሁ። ጉዳዩን በተመለከተ ግን አልተሳሳትኩም መብቴ ነው ብላ ሽንጧን ገትራ ስትከራከር የቆየችው ኤቫን የተባለችው ግለሰብ ነች። እኛም እንግዲህ እሷን ግለሰብ በተመለከተ ፕሮግራም ሰርተን ነበር። በጣም የሚያሳዝነው እኛም የሰራነው ፕሮግራም ላይ እየሰማችሁ ካላችሁ በተለይ አንቺ በጣም ጎበዝ ነሽ፣ ጀግና ነሽ ድፍረትሽን እናደንቃለን። እንደዚህ በቃ ሴት ልጅ በዚህ ልክ ደፋሮና ወደ ሚዲያ መጥታ መብቷንና ያመነችበትን ነገር ስታደርግ እጅግ በጣም ደስ ይላል እያሉ ሲያደንቋት የነበሩ ሰዎች ነበሩ። ከማድነቅም በመለስ ደግሞ እሱን አሁን እናሰማቸዋለን። ምንድን ነበር ሲሏት የነበረው? እንዲሁም አንባቢ ነሽ መሰለኝ ይመስለኛል፣ ታነቢያለሽ ትላታለች አንዱ። አንባቢ ነሽ መሰለኝ ለዛ ነው እንደዚህ ወንሽው የሚል አስተያየትም ሲሰጣት ሰምተናል። አንባቢ የሆነ ሰው በዚህ ልክ ነውር አይዳፍርም በዚህ በዚህ ልክ ሃይማኖት አይጥስም። በዚህ ልክ ባህል የባህልን እና የማህበረሰቡን የነበረ የከረመ ያኗኗር ዘይቤ ሰብሮ በተለይ ደግሞ ሴት ሆና እንደዚህ አደባባይ ላይ ተወጣም በታሪክ ከሚያነብሰው እንደዚህ አይነት ስነ ምግባር አይጠበቅም፣ እና እንዲህ ብሎ ሰው መቃወሙን ደግሞ ይሄ የመንጋ አስተሳሰብ ነው ብለው እነዚህ ልጆች ልክ አይደለም የለበሱት የሚለውን ነገር መንጋቢ አስተሳሰብ እያሉ ሲቃወሙም የነበሩ አሉ። እሱን እኛም ላይ አሳይተናቸዋል። ከዛ በመለስ ከዚህ ጉዳይ ጋር በተያያዘ በጣም በስፋት እችው ልጅ በተለይ ደግሞ ኤቫን ይሄ ጥያቄ ሲነሳባት ነገ ከነው ወዲያ ልጆችሽ ይህንን ቪዲዮ ቢያዩና ቢመለከቱ ምንድን ነው የሚሰማሽ፣ እንደ አትጸጸችም ወይ የሚል ነገር እኛም አንስተን ነበረ። ይህንን ጉዳይ በተመለከተ ሌላም ሰው በቀጥታ እሷን አግኝቷ ጥያቄውን አንስቶላት ነበረና የመለሰችው ነገር ምንድን ነው? ምንም አልጸጸትም። ልጆቼ ልክ እንደ እኔ ዘመናዊነት የገባቸው ፋሽን የገባቸው ፋሽን ተከታይ እንዲሆኑ አድርጌ ነው ማሳድጋቸው እንጂ ከዚህ ጉዳይ ጋር ተያይዞ የሚያሳፍረኝ ምንም ነገር የለም ስትል ነው መልስ የሰጠችው። ነገ እናት ስትሆኚ ልጅ ትወልጃለች እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኖ ማለት ነው ልብሴ ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል በእንትኑ በአቋሙ ሊሆን ይችላል በብዙ ነገሩ በመልኩ ሊሆን ይችላል ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰብት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ ስለዚህ እርግጠኛ ሆኜ ምን ነገር እንደውም ወደፊት እርግጠኛ ከአምስት እና ከአስር ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። የሚገርመው እንግዲህ እንደዚህ ተብሎ ለተነሳባት ጥያቄ በተለይ ደግሞ ይሄ ሁሉ ሰው ሲቃወምሽ እንዴት ነው ተሳስቻለሁ እንዴ ብለሽ የማታስቢው የሚል ጥያቄ ሲመጣባት ያነሳችው ምሳሌ በጣም የሚያስገርም ነበረ። ክርስቶስ በምድር ሳለ በጣም ብዙዎች ሰዎች ተቃውሞት ነበረ። በጣም ብዙዎች ተቃወሙት፣ ማለት ክርስቶስ ልክ አይደለም ማለት አይደለም ብላ እሷ ላይ የተነሳባትን ቅራኔ ከክርስቶስ ጋር ልታያይዝ የሞከረችበት ነገር ትንሽ ድፍረት የተሞላው ነበር የተባለም ጉዳይ ነበረ። የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ለማምንበት ነው ለብሼ የሚመጣው መልካም። ለምንድን ነው ታዲያ የውላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው ይህ ሁላ ህዝብ ለምንድን ነው እንትን የሚለው? ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ ዘጠና ፐርሰንቱ አንቺ ላይ ተቃውሞ ነው እያሰማ ያለው። እና ለዚያም ነው ዛሬ የተገናኘ ነው ይባል። ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው፣ ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታን አገኘ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ፣ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። ዙሮ ዙሮ ግን የፌዴራል ፖሊስ ይህንን ጉዳይ ሳይውል ሳያድር ይህንን በተመለከተ እርምጃ ሊወስድ መጀመሩ ይበል የሚያሰኝ ነው። ምክንያቱም ይሄኛው ነገር ዛሬ ዝም ከተባለ የሚቀጥለው አራተኛው የቲክቶክ ክሬቲቭ አዋርድ ላይ ከዚህ በተሻለ ከዚህ በባሰ መልኩ እጅግ በጣም እርቃን የሆኑ አለባበሶችን ልናይ እንደምንችል እርግጠኞች ነን። ነገርየው እንግዲህ በእንቁላሉ ጊዜ በቀጣሽኝ እንዳለው ሰውዬ ማለት ነው። በእንቁላሉ እንቁላል ሲሰርቅ ዝም ተብሎ በሬ ሲሰርቅ ተይዞ ነው እንግዲህ አሳር መከራውን ሲበላው፣ ምን ነው በእንቁላሉ ጊዜ በቀጣሽኝ ኖሮ ያለው ማለት ነው። ስለዚህ አሁን የነዚህ ልጆች እነዚህ ልጆች ላይ የተመሰረተው ምርመራና የፖሊስ እርምጃ በእንቁላሉ ጊዜ የሚያሰኝ ስለሆነ ሸጋ ነው። አሁን ነገ ከነጎዲያ በየትኛውም አይነት የኢትዮጵያ ውስጥ በሚከናወኑ እንደዚህ አይነት መሰል ዝግጅቶች ላይ ስርዓታቸውን የጠበቁ አለባበሶች እናያለን ብለን እናስባለን። ከዚህ ጉዳይ ጋር ተያይዞ የጉማኤ ፊልም ስነስርዓት የሚያዘጋጁትን አካላት በጣም ልናደንቅ እንወዳለን። ያው እኛ ከዚህ በፊት እየሄደን እንዘግብላቸዋለን እና እዛ ላይ በተለይ ደግሞ ዘንድሮ የጉማኤ ፊልም አዋርድ ከመዘጋጀቱ በፊት በግልጽ ነው የተናገሩት። በተቻለ መቀን ባህልን የጠበቀ አለባበስ ነው ታዳሚውም እጩዎቹም ተሸላሚዎቹም ለብሰው እንዲመጡ የምንፈልገው። ከዛ ውጭ ግን ከባህል ውጭ የሆነ ርቃንን የሚያሳይ የሌላውን መብት የሌላውን ኮንፈርት የሚነሳ አለባበስ ለብሰው የሚመጡትን ግን አናስገባም ብለው እንደዚህ ያልተገባ ልብስ ለብሰው የመጡትን ከደጅ የመለሱበት ሁኔታን አይተናል፣ እኛው እዛ ሆነን። ስለዚህ ሁሉም ነገር ሲከናወን ፕሮግራም በሚዘጋጅበት ጊዜ ባህልን፣ ሃይማኖትን፣ ስነ ምግባርን የጠበቀ መሆን አለበት ብለን እናስባለን። የትኛውንም ያህል የዘመነ ዘመን ላይ ብንሆን የትኛውንም ያህል ሰለጠንን የምንል ብንሆን ባህላችንን፣ ሃይማኖታችንን፣ ስርዓታችንን ግን መተው አለብን ብለን አናስብም። እንደ ሀገር እያኖረን ያለው እሱ ነው። ሃይማኖት፣ ባህል፣ መተሳሰብ